ስሜን የሚያጠፉት የተሽለጠለጡና የተርመጠመጡ ውስጥ ለውስጥ የተለያየ ነገር ደባና ተንኮል የሚያደርጉት ኦርቶዶክሶች በተለይ ማለት ነው። ፕሮቴስታንቶች እንኳ ብዙም ባይታፈሩ እንዲህ አይነት ነገር የሚያረጉት ይህን ምስጢራቸውን ስለማቅ ነው። ምንም አድርጌ አይደለም። አንድ የሚያሰልመው ገንዘብ እየሰጠ ነው ይላሉ። አንድ የራቁት ፎቶ እየያዘ ነው ይላሉ። እሺ ሴቶች ውስጥ የራቁት ፎቶ ተያዘባቸው። ወንዶቹ በምን ይሆን የሚሰልሙት? ይህንን ነገር አውቃለሁ። እኔ ውስጥ ውስጡን አቋዋለሁ። ለዛ ነው ም ብዙ ነገር ቢቀር ምለው ለዛ ነው ይቅር በቃ ሊናቸው እንዳልጎዳቸው ከሚለው አንጻር እንጂ ስለ ስላሴ ካወራው አንድ ኦርቶዶክስ አይተርፋል። አምላካችን ያለ መሌት ሶስት ነው ይሉና እዚህ ጋር ደግሞ መጥተው አይ አንድ ነው አንድ እግዚአብሔር ነው ይላሉ። ሃይማኖተ አበው ምዕራፍ ዘጠና ዘጠኝ ቁጥር የተመለከተው አምላካችን ያለ መሌት ሶስት ነው ሶስት ነው እያሉ እዚህ ጋር ደግሞ አሁን መጥተው ሊሸውዱኝ ይሞክራሉ። እዚህ ስራ ያነብብለው ሰይፈ ስላሴ ዘቀዳሚት ምዕራፍ ሰባት ቁጥር አስራ ስምንት ላይ ለመለኮት ሶስትነት ምስጋና ይገባል መለኮት ምንድን ነው ሶስትነት አለው ሰይፈ ስላሴ ዘረቡ ምዕራፍ አራት ቁጥር ሰላሳ አንድ መለኮት በአካል ሶስት ነው መለኮት ሶስት ነው በምን በአካል ሶስት ነው ሰይፈ ስላሴ ዘሰኑ ምዕራፍ ሁለት ቁጥር አርባ ሁለት ላይ በጽርሐ አርያም ለሚኖር ሶስት ለሚሆን አምላክ ሰላምታ ይገባል ሶስት ለሚሆን አምላክ ሶስት ከዛ በኋላ አንድ ነው ይሉኛል ዘዳግም አስራ ሶስት ሰባት ላይ አንተም አባቶችም የማታውቃቸውን ሌሎች አማለት እናምለክ ብሎ ህዝብ ይጠራ አትስማው ይላል። አብርሃም አያቆም፣ ይስሐቅ አያቅም፣ ያዕቆብ አያቅም፣ አይሁዳያኖች አያቁም። ምን ነው ሶስት አካል ሳያመልኩ ሞቱ። እነዚህ ሁላ ሰዎች ምን ነው ምን ነው ምን ነው እንዴት እንትን አሉ። ራሱ ማለት ነው ከዓለም በፊት በነበረ በአንዱ እግዚአብሔር እናምናለን፣ እናመልካለን። ወና አምን በካሉ እግዚአብሔር ዘይመክ ነው ለአብ ይመስሎ በአምላክነቱ አምን በሚመስል በሁለተኛው እግዚአብሔር እናምናለን። ወደ አምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልኩ ሁሉ ሁሉም በሚሞላ በመንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን። በሶስት ሁለተኛ እግዚአብሔር ሶስተኛ እግዚአብሔር እያልክ እየነገርከኝ ከዛ በኋላ መጥተህ ለእኔ እግዚአብሔር አንድ ነው ሶስት አንድ ልን ብለ ልሸው ትሞክራለ እ አትችልም። እኔ ጋ እኔ ጋን ስላሴን ቀና ብለ ማውራት አትችልም። ገድለ ስጢፋኖስ ዘወራ መጋቢት ምዕራፍ ስድስት ቁጥሮ ተለያዩት ያለ አጋዕዝተ ዓለም ስላሴ ቅጠል እንኳን ከግንዱ ለዘይቶ አይደቅፍም እናል አጋስት አለ አጋስት ማለት ጌቶች ማለት ነው የእግዚ ብዙ ቁጥር ነው ሰይፈ ስላሴ ዛሙስ ምዕራፍ አምስት ቁጥር ሀ ሁለት ላይ ምንደዛ ነው ሶስት ልዑላን ገዢዎች ሶስት ጌቶች ሶስቱ ጌቶች ተመልከቱ ሶስቱ ጌቶች መጽሐፈ እንዝራ ስባት ምዕራፍ አስራ አንድ ቁጥር አስጠኝ ላይ በአንቺ ሶስቱ ጌቶች የተጠለሉብሽ ሰለስቱ አጋስት ሶስቱ ጌቶች ሶስት ጌታ እያመለክ እኔጋ መተ ለጨንና ቅርሻትን ልታዝረከርክብኝ አይገባ። ሀሳብ ነው ያቀረብኩት። ሀሳብ ላይ ሞግት። ሀሳብ ነው ያቀረብኩት። ሶስት ጌቶች ይላል። ይኸው መጽሐፎቻችሁ እንደዛ ይናገራል ወይ አቃጥሉት። ያለውን ነገር ነገ ባይብል ይናገራል። እንደዛ ብዬ አይደለም ብለው፣ ይኸው መጽሐፍቶቻችሁ እንዳለ ሶስት ጌቶች እያለ ይናገራል ወይ ያቃጥሉት፣ ወይ ወይ ደግሞ ተዉት፣ ትክክል ካልሆነ ከጥንት ጀምሮ የነበረ መጽሐፍ አገር ዘጋ ኢትዮጵያ፣ ቀሌሎስ እየተባሉ የሚባሉ ምን ታርጉታላችሁ? መጽሐፍ እንዝራ ስባት፣ መጽሐፈ ሚስጥር የዶግማ መጽሐፍ ከነሱ ላኮር እየጠቀስኩኝ ያለሁት ያሬድም ልታደርጉት ነው። ረሱላ ሰለም መወለድ በፊት እኮ የነበረ ነው። ራሱ በአምስት ሀያ ላይ ነው ይህን የደረሰው ዝልና ሀራራ የሚባል ነገር ሲደርስለት ያኔ ነው ይህን ነገር ዚቅ እንትን ብሎ ያመጣው ማለት ነው። ዚቅ ብሎ ያስቀመጠው ማለት ነው በኦርቶዶክስ ማለት ነው። እና ይሄ ምንድን ያለው ዚቅ ነው። በዚቅ ላይ ታገኙታላችሁ። ሐምሌ ሰባት ነው የስላሴ ዓመታዊ ዋዜማ ላይ የሚደረገው ዜማ ነው። ናአምን ነው ናአምልክ ባህዱ እግዚአብሔር ዘምቅድ ማለም ሀሉ ከአለም በፊት በነበረው በአንዱ እግዚአብሔር እናምናለን ወነ አምን በካሉ እግዚአብሔር በሁለተኛው እግዚአብሔር እናምናለን ሶስተኛ ደግሞ በሳልሱ እግዚአብሔር ወነ አምን በሳልሱ እግዚአብሔር በሶስተኛው እግዚአብሔር ከዛ እኔ ጋ ትመጣና አንድ እግዚአብሔር አለ የለም እንደዛ ነው ሶስት እግዚአብሔሮች ናቸው ያሉት እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ጋር ዘፋዘር ጋር ዘሰን ጋር ዘወል ስፒሪት ማነው ከማርያም ሲሆን ነው ጋር ዘሰን የሚባለው ጋር ዘፋዘር እና ጋር ዘወል ስፒሪት የሚባሉት እግዚአብሔር አብ እና እግዚአብሔር መንፈስ ቅዱስ የሚባሉ ሁለት የቀሩ አሉ አምላክ ያሉት አብና መንፈስ ቅዱስ ደግሞ አምላክ ናቸው። በእናንተ ትምህርት ሲሞትም አለምን ሲቆጣጠሩ የነበሩ ሁለቱ ናቸው የቀሩት ናቸው። አንዴ ሁለት ያልሞቱ አሉ። እንዲህ አይነት ትምህርት ይዘህ እንዴት ነው እስልምና ላይ መጥተህ የምትሳደበው? እንዴት ነው የምታብጠለጥለው? የምታበሻቅጠው? የምታነውረው? እስልምና ላይ መጥተህ። እኛ ሀሳብ ነው ያቀረብነው። በቃ የምታምኑበትን ነገር ነው። አይ ካለ ይሄ መጽሀፍቶቻችሁ ነው፣ ወይ አቃጥሉት ወይ ጣሉት። አይ ባይብል እንደዛ አይልም፣ እሰየው ይበል የሚያስብል ነው። ባይብል ምንድነው የሚለው ዘዳግም ስድስት አራት ላይ ማርቆስ አስራ ሁለት ሀያ ዘጠኝ ላይ እስራኤል ስማ ጌታ አምላካችን አንድ ጌታ ነው አዎ እውነት ነው በቃ ይህንን ነው የኛ ትምህርት ነው ኑ ወደ ኛ የዓለም ህዝብ ሁለት ቢሊየን ክርስቲያን ከሁለት ቢሊዮን ውስጥ ከሁለት ቢሊየን ውስጥ አንድ ነጥብ ሰባት ቢሊዮኑ በስላሴ ያምናል በስላሴ ያምናል እና ጆባይትነስ እነ ኦሊሰስ እነ ሞርሞን ምናምን የሚባሉ የሚባሉ አድቬንቲስት እንኳ በስላሴ ያምናል። የሚባሉት በአጠቃላይ በስላሴ የማያምኑ ጥቂት ቁጥር ነው ያላቸው እንዳለ ትልቁ ክርስትና በስላሴ ትምህርት ተጠምደዋል። ራሱ ማለት ነው ስላሴ በሚባል ትምህርት ተጠምደዋል። እና ክርስትና ትክክል ነው ብለን እንዳትለኝ ሶላ እስክሪፕቸራ ነኝ ትላለ። ለጊዜው ባይብል ብቻ ነው የምንቀበለው ትላላችሁ። ግን ክርስትና የሚለውን ቃል በመቶ አስር የአንጾኪያው አግናጤዎስ ነው ለመጀመሪያ ክርስትና ብሎ ሲሰየመው ኮይ እንዲያደረገው። ክርስትና ትምህርቱ ምንድን ነው? ስላሴ ነው፣ ተሰጎት ነው፣ ሃይፖስታቲስ ዩኒየን፣ ኮሰብስታንሻል ምናምን ነገር፣ ባይብል ላይ የሌሉ ፍልስፍና ከግሪክ የተወሰደ የተቀዳ ፕላቶኒክ አንደርስታንዲንግ አርስቶቴሊያን አንደርስታንዲንግ። በነገራችን ላይ አንድ ነገር ልንገራቸው። ትርጉም የሚባለው ሄርሜኔቲክስ የሚባል ነገር ታውቃላችሁ? ፅናፈታ ጥናት ይባላል። ሄርሜስ የሚባል አምላክ አለ ታውቃላችሁ? ሄርሜስ ሜርኩሪ ይባላል በሮማያኖች ኤርሜስ የሚባለው መሀል ላይ ነው። ተርጓሚ ነው፣ እየመጣ የሚያስተረጉም ነው። ራሱ ከሰማይ እየመጣ ያስተረጉማል። ራሱ የኤርሜስ የሚባለው ማለት ነው። እና ሄርሜኔቲክ የሚባለው ነገር የመጣው እሱ ነው። ኢቨን አተረጓጉማቸውም ራሱ ፕላቶኒክ እና አርስቶቴሊያን የሚባል ናቸው። የአረስጣጣሪስ እና የአፍላጦን የሚባል ነው፣ አተረጓጉማቸው ራሱ ያለው ማለት ነው። ሄርሜስ የሚባል አምላክ አለ። በደንብ ብታዩት እና አንገሎስ የሚባለው ነው ስሙ ራሱ። መልአክ ይባላል ራሱ ማለት ነው እና መላክ ይባላል። ያ መላክ መጥቶ ምንድን ነው የሚያደርገው? ኤርሜስ የሚባለው በሮማ ሜርኩሪ ይባላል። ኤርሚኒዮስ የሚባለው ተርጓሚ ማለት ነው። ራሱ ኤርሜኒቲኮስ ማለት ስና ፍጣጣናት የሚሉት የአማልክቱ ተርጓሚ ነው እና መልእክተኛ ነው። አማልክቱ ሲልቁት አንጌሎስ ይባላል። እሱ ራሱ ወንዱ የዜኑስ እና የማያ ልጅ ነው ራሱ። አንጌሊያ ትባላል ሴትዮዋ ደግሞ፣ ምትላከዋ ሴቷ የዜኑስ እና የሄራ ልጅ ናት። በጣም ዱርዬ ነበር ይሄ ዜኑስ። ብትመለከት ዜኑስ ማያንና ሄራን ነው ያገባው። ከማያ ማንን ወለደው ሄርሜስ ነው ወለደው። ራሱ አንጌሊያ አንጌሊያ ደግሞ ከማን ነው የወለዳት? ከሄራን የወለዳት ራሱ ማለት ነው። እህቱ ናት ለአንጌሎስ። አንጌሎስ ደግሞ ማን ነው? ሄርሜስ የሚባለው ማለት ነው። መልአክ ነው፣ መልእክተኛ ነው ማለ ሄርሜቲክስ የሚባለው ነገር ከዛ ነው የሚመጣው ማለት ነው። ኤስተርን ትራዲሽን አሌክሳንድሪያ የሚባለው ትራዲሽን ራሱ የፕላቶኒክ አንደርስታንዲንግ ነው ያላቸው ኢንተርፕሬት ሲያደርጉ የግሪኩ ማለት ነው። አንጾኪያ ትምህርት ቤት ውስጥ ደግሞ የዌስተርኖች የሚባሉት ደግሞ ትምህርት ቤት ውስጥ ደግሞ ያለው የአርስቶትል ነው ራሱ የያዙት አተረጓጎማቸውም ይሄ የእምነቱ ስራቸው የበቀለው ነገር ከአይሁድ አይደለም የበቀሉት እነዚህ። ከፓጋን ነው ግሪክ ወሮም ነው፣ ራሱ ራሱ እንትን ያሉት ማለት ነው። አልጎሪካልም አክቲቭ ፓሲቭ ኢንፋሊቢሊቲ ምናምን የሚባል ትምህርታቸውም እንዳለ አጠቃላይ የተወሰዱት ከግሪክ ነው የተወሰዱት፣ ከዛ የበቀሉ ናቸው ራሱ ቸርች ፋዘርስ የምትሏቸው አብዛኛውን፣ እና እዛ ውስጥ የነበረው ነው ትራዲሽን ይዘው ብቅ ያሉት እና ከክርስቶስ ትምህርት ጋር የቀየጡት ከሐዋርያ ትምህርት ጋር የቀየጡት ማለት ነው። ይህን ይመስላል ጓል መቀሌ